ማሄሌት ለእንጀራ ልጇ ስትመጣ በፈገግታና በሳቅ ውይኔ ልጅ ብላ አቅፋ ስማት፣ ምግብ ቀርቦላ ስለነበረ ልጇ አይንሽን ጨፍኝ፣ ሰርፕራይዝ አለች ትላታለች። እሽ ብላ ልጅቷም አይኗን ስትጨፍን፣ መሀሌት ግን ያጨመረችበት መድኃኒት ነበረ። መድኒቱን ስትጨምር ደግሞ ቅድስ ሰራተኛዋ አይታት ስለነበረ እየተተከታተለቻት ነበር። መድኃኒቱን አድርጋ ከጨረሰች መሀሌትም ለማሃ ሳመቻት ግንባሯን እና በቀልሽን ግለጩ ትላታለች። ልጅቷም እንደ ማዬ እየታለ ሰርፕራይዙ ስትላት እንዲሁ ግንባርሽን ሳሙሻለ ግንባርሽን መሳሜ ሰርፕራይዝ ነው ትላታለች። በያሁን ምግብሽን ብይ ስትላት እሺ ብላ ልትበላ ልክ አዘጋጅታ ልትጎርስ ስትል ቅድስት እየሮጠች መታ እንዳትበይ ቆይው እንዳትጎርሹ ትላታለች። መሀሌትም ምን እየሰራሽ ነው እንደምታረጊው ብላ ስትጮህባት፣ እንደዛ ስትጮህባት ምን እያደረግሽ ነው ስትላት፣ አይ ቅድም ምግቡን ስሰራው ጨው ብዝቼበታለሁ እና ለዛ ነው። እሺ ስትላት ምን ብላ ትጫወትባታለች። ምሳሌም ምንድን ነው ቅድስቴ ቅድም ቆንጆ ምግብ ሰርችልሻለሁ አላልሽኝም እንዴ ስትላት፣ አዎ ምሳሌ ግን ጨዋ በዛሁ በሳላቅ እሺ ስትላት፣ ማህሌትም በፍጥ በቁጣ በጣም ትናደድባትና አንቺ ግን ከተቀመጠችባት ተነስታ አንቺ ግን ቆይ ምንድን ነው እያደረግሽ እየሰራሽ ያለሽው? ስትላት፣ ምን አደረግኩኝ ምን ሰራው ስትላት፣ ትናደዳለች። ከዛ ማሌትም ምግቡን አንስታው ስለነበር ይዛው ስለነበረ በጇ ቅድስትም ይጅ ሳሙና ይዛ ስለነበረ ታፈስበታለች ምንድ ነው እያደረግሽ ያለሽ አንቺ ልጅ ግን ሄድሽ እዛው ኩሽና ሻትር መጠመጭ ምንደ ስትላት ቅድስትም ትደነባበር ና አይ ሳላስበው ነው እትዬ በጀና ክቸውን የፈሰሰበት ቆይ ሌላ ምግብ ላምጣ ትላታለች ቅድስት ግን አውቃ ነበረ ሳሞና የጨመረችበት ማሌትም በጣም ትናደድ ና ትሰጣታለች አንቺ ግን ነግርሻ አለው አንቺ ልጅ ይልሽ ስትላት፣ ቅድስትም እየተንቀጠቀጠች ትመልስላትና እና ቆይሽ እትዬ ሌላ ምግብ ላምጣላት ስትላት፣ እሷም በጥፊ ትመታትና እንዴት እንደዚያ ታደርጊያለሽ አንቺ ትልና በጥፊ መጥቶ መታት ትልመልሳታለች። እሷም ወደ ኩሽና ፊቷን ይዛ ትሄዳለች። ምግቧን ቆይማ ብሩኬ ይምጣ እነግረዋለሁ ስንት ነገር እየለፋሁበትን ስንት ገንዘብ ያወጣሁበትን እንዴት ታከስረኛለች ስትል እዛ ሕፃኗም ምንም እንስሳት መልስ ዝም ብላ ቁጭ ብላ ሁሉንም ትመለከታለች። ማሌት ግን ማበዴ ነው በዚች ልጅ የተነሳ እንዴት እንደስ ታደርገኛለች እያለች ስትርበተበት በጣም ትናደዳለች። ምሳሌ እና ቅድስት መኝታ ቤት ሆነው፣ ምሳሌ ቆይ ግን ምን ሆነሽ ነው? ቅድስቴ ለምንድን ነው እንደዚህ የምትተኙ? ስትላት አባትሽ ይመጣልሽ አይዞሽ ስትላት፣ አባቴ ግን መቼ ነው የሚመጣው? ቅድስቴ እዩልሽ አባቴ ቢኖርም፣ መሀሌት ደግሞ ልክ እንደ እናቴ ናት፣ ስትላት ቅድስት ግን መሀሌት እዩልሽ እዩልሽ፣ የእኔ ውድ መሀሌት አዎ እናትሽ ናት። ግን አንቺ ገና ልጅ ነሽ፣ ምንም የምታውቂው ነገር የለም ትላታለች። እሷም ማለት ምንድን ነው ማላቀው? ስትልሽ ይልሽ ምግብ፣ እኔ ከሰጠሽ ውጪ ከማንም እንዳትበይ የምቋጠረሽ ልሽንም ምግብ ለማንም እንዳታሳይ ስትላት፣ ለማየም ስትላት፣ አዎ ለማንም እንዳታሳይ አባትሽ እዚህ እስከሚመጣ ድረስ እዚህ ቁጭ ብለን ነው የምንጠብቃት ስትል፣ ይልሽ አባዬንማ እኔም እኮ ናፍቆኛል ስንት ቀኑ ስትላት እሺ፣ መቼ ነው የሚመጣው ግን? ዛሬ ይመጣል አይደለም? ዛሬ እኮ አዎ እመጣለሁ ብሎኛል፣ ግን ኬክ ይዤልሽ እመጣለሁ ብሎኛል ስትላት፣ እሺ፣ እሱ የሚያመጣልሽን መብላት ትችያለሽ፣ ግን ሌላ ሰው የሚገዛልሽን ነገር እንዳትበይ ትላታለች። ልጅቷም እንደተባለች እሺ ብላው እዚያው፣ ምን ሆነሽ ነው ምሳሌ? ስታል ምን ሆነሽ ነው? ጥሩ ስሜት እየተሰማኝ አይደለም ቅድስቴ። ሆድሽ ምንድን ነው ምንድን ነው ምሳሌ? ስትላት እኔ አላቅም። በቃሽ፣ አሁን ለአባትሽ ልደውልለት ስትላት፣ አይ ተዩ ቆይ እንዳትደውይለት አባቴ ይደነግጣል። እሺ ይሁልሽ፣ አባቴ ይደነግጣል። እሺ ቅድስቴ ተዩ፣ በመጣበት ሰዓት ይምጣ። እኔ እኮ ጧት ምግብ ስላልበላው ነው ትንሽ ራሴን የሚያዞረኝ ስትላት፣ ቅድስትም ግራ ተጋባች እና አይዞሽ እሺ የኔ እናት ብላ እቅፍ አድርጋት፣ አይዞሽ አባትሽ ዛሬ ይመጣል ትላታለች። ቅድስትም ጧት ተነስታ ስራ እየሰራች ስለነበረ ሲመጣ ስአባት ዊ ጋሽ መጡ እንዴ ስትል፣ ዊ ቅድስቴ እንዴት አደርሽ ብሎ ሰላም ብሏት፣ ሰላም እየተባባሉ እያለ ልጁ ትመጣለች ወይኔ አባዬ ብላ ሩጣ ስትመጣ ጋሼ የምነግረውት ነገር አለ ስትል ቅድስትም ልጅቷ በማለት ስለመጣች ያቋርጡና ልጁን ይዞ ወደ ውስጥ ይገባል። ቅድስትም ግራ ተጋብታ እዛው ባለችበት ቁም አቀረች። ይሁልጅ ማሌት ለልጄ መድኃኒቱን ሰጠሻ ሲላት ዊ አልሰጠውሃትም ትለዋለች። እንዲ ማለት ማሌት አልሰጠሁትም ረሰቸው እንዴት ረስቸው ትያለሽ ሲላት ብሩክ የምኑና ነው ተረጋጋ እንዴት እንዴት ትረሻዋለሽ እናቷን እኮ የገደላት ይሄ በሽታ ነው ታውቂያለሽ ይኸውልሽ ከሶስት ቀን በኋላ ከቆየ አይሰራም ይከሽፋል እንዴት አልሰጠሻትም ሲላት በቃ ረሳሁት እንዴት ተረጋጋ እንተ ምንድን ነው ትለዋለች እሱም በምን ንዴት ወይኔ ልጄን እያለ እዛው ቁጭ ይላል ምሳሌ ተኝታለች እና ቅድስት ሄዳ ትቀሰቅሳታለች። ምሳሌ ምሳሌ ብላ ስትቀሰቅሳት ምሳሌ ደህና ነሽ ስትላት ደህና ነኝ ይልሽ፣ ተነሽሽ ምሳሌ ችግር ውስጥ ነን ትላታለች። ምንድን ነው ስትል በድንገት አባቷ ሲመጣ ምሳሌዬ እንዴት ነሽ ብሎ ይስማትና ነሽ ምሳሌዬ ሲላት ደህና እንዴ ቅድስት ግን በዚህ እንስሳት ምን ትሰሪያለሽ እዚህ ሲላት በተርበተበተ መንፈስ አይ እዚህ ቁርስ ልስራላት ብዬ ልጠይቃት ነው የመጣሁት ስትለው አይ ፊትሽ እኮ ግን የደነገጠ ነው የሚመስለው ሲላት አይ አልደነገጥኩም ምሳሌ ቁርስ አብረን እንስራ ስትላት እንዴ ከዛሬ ከመቼ ጀምሮ ነው ምሳሌ ቁርስ የምትሰራው? እንዴ ቁርስ ሰር ያለሽ እንዴ ብሎ ሲጠይቃት ኧረ እኔ አባዬ ቁርስ ሰርቼ አላውቅም ስትለው እንዴ ከዛሬ ትጀምር ብዬ እኮ ነው ጋሼ ስትለው በእናትሽ ምሳሌ ተነሽ አብረንን ስራ ስትላት፣ በእናትሽ አትቢያት አላልኩሽም ቅድስት ሲላት፣ እሺ ይቅርታ ትለውና ቅድስትም ምሳሌም ቅድስት ቅድስትን እያየች እሺ በቃ ይቅርታ አብራኝ ትሆን ጋሽ ስትለው፣ ቅድስት ግን ደህና ነሽ ሲላት፣ አይ ደህና ነኝ ትሏለች። አይ ግን አትመስኝም፣ ፊትሽ ግን ልክ አይደለም ይኸውልሽ ቅድስት ሲላት፣ አባዬ ፈርታ እኮ ነው ለምን ምናምን የፈራችሁ ሲላት፣ አላቅም አባዬ፣ ከትናንትና ጀምሮ ኪችን መግባት ፈርታለች። እና ለዛ ነው ትናንትና እኮ አይጥ ኪችን ገብታ ጠፋች። እና ለዛ ነው አባዬ። እኔ አሁን እች ድመት አሁን እንዴት እንዴት ልታረግ ነው? እና አሁን ታዲያ እች ድመት ልታረግልሽ ነው? አሁን ድመት እንዴት ነው? ድመት ከገባ እቃ ነው የሚጨርሰው። እናንተም ሁለት ድመቶች አንድ ላይ ገብታችሁ እቃውን ሊጨርሱት ነው እንዴት ሲላት፣ ሂጃውን ውጭ እሺ ሲላት፣ ቅድስትም በፍርሃት ተንቀጥቅጣ ወጣች።